አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻና ቤተሰቦች እንዴት ናችሁ? ከን ገራል እንዶላ። ዛሬ ማክሰኞ ገበያ ነው። እንደምታውቁት ሌማት ተራ የሆነች ሂጅ ሌማት ጠይቅ ሊብራኝ ሄድ ብዬ ነበር። ይህ የምታዩት ሰማያዊ ሌማት ሁለት መቶ አምስት እንደዛ ነው ያለችኝ። ይሄ ሰኔሩ ደግሞ ከኬሻው ይቀንሳል ማለት ነው። ሺ ምናምን ብር ነው ያለችኝ። ከዛ ሌላም ሌማት ጠይቅ ያለሁኝ ማሻላህ ሌማታቸው ያኔ ግጣሙ ማለት ነው። በደንብ ጥብቅ አድርጎ የያዘ ነው። ይህም እንደምታዩት ሌላ ሌማት ነው። ይህም ሁለት ሺ አምስት እስከ ሁለት ሺ ስምንት መቶ ምናምን ነው ያለችኝ። ያችሁት በቃ ክዳኑን ይዛችሁ ብድግ ታደርጉታላችሁ። አገጣጠሙ ማለት ነው። ማሻላ ሰው ያኔ ሌማቱን ተሸክሞ እየሄደ ቢያደናቅፈው ቢወድቅ ምናምን ውስጡ ያለው ነገር አይደፋበትም። ይችልን ሌማት ሴትዮዋ ስንት ነው ዋጋው? ስራ አልሰማችኝም፣ ግን እንደሌላው ነው ያኔ የኬሻ ሌማት በሙሉ 2000 ምናምን ነው የሚሉት። እስከ 2000 ስምንት ይላሉ። 2000 አምስት የሚላሉ ምናልባት ከተከራከሯቸው 2002 ወይም 2003 ሊሸጡ ይችላሉ። ይሄ ደግሞ የስንደዶ ነው። ከኬሻው ሌማት ረከስ ይላል። ይሄ ማለት ነው ሺ ምናምን ነው ያለችኝ። ይሄንን ሺ አምስት ትበል ሺ 6 ሺ ሰባት ሺ ስምንት እንደዛ ነገር ይሄም የኬሻው እንደዛው ነው። የኬሻዎቹ ዋጋቸው ተቀራራቢ ነው። ሰፌዱ ደግሞ እንደምታዩት የስንደዶም አለ የሰኔልም አለ ሶስት ሶስት መቶ ብር። ይች ምዝህ ጋር ሌማቷ ሌላ ሌማት ናት፣ እንደዛው ነው። ይሄ የስንደዶ ሺ ምናምን ያለችኝ፣ የኬሻዎቹን ሁለት ሺ ምናምን ይላሉ። የስንደዶና የሰኔሩን የሰኔሉን ሺ ምናምን ነው የሚሉት ሰፌዱ ይሄ እንደምታዩት፣ ይሄ የስንደዶ ነው። ከወዲ ያለው ደግሞ የሰኔል ነው። ዋጋው የሆነው ተቀራራቢ ነው፣ ሶስት መቶ ብር ነው ያሉት። እንግዲህ ከደረስኩ አይቀር ሌማቱ ጋር ሳገኘው እግረ መንገዴን ያስገብቸው ነው እንጂ የተጠየኩት ሌማት ነው። አል ሙሂም እንግዲህ ሌማት ሰፍታችሁ ያልሄዳችሁ ግዙ። እኔው ሰፍቼ ሄጄ ነበር እና ያንኑ ነው ያነሳሁት። ከተረፈ ውስጥ ማን ነው በነገራችን ላይ ሁለት ሶስት ሌማት ካላችሁ ቢያንስ አንዱን ታገኙታላችሁ፣ ተስፋ አድርጉ ማለት ነው። እዚህ ጋር ወንፊቱን ማይ ወንፊቱን፣ ስንት ነበር ያለችኝ ረሳሁት። ብቻ መቶ ብር ይሁን መቶ ምናምን፣ ሁለት መቶ ብቻ እስከ ሶስት መቶ ባለው ተገምቱት። እዚህ ጋር ከሴትዮዋ ጋር እያወራሁ ለካ ስልኬን ካሜራውን ይዤው ኖሯል ሳላየው። በቃ ለጥ ማለት ነው። እነኝህ ኬሻ ሌማቶቹ የው ቅድም እንደነገርኳችሁ ነው። እስከ ሁለት ሺህ ስምንት እስከ ሁለት ሺህ አምስት የሚላሉ ለመግዛት በደንብ ከተከራከሯቸው ደግሞ እርግጠኛ ነኝ አስተያየት ያደርጋሉ ብዬ አስባለሁ። ይሄ የሰኔሌ ሰፌዱ ሶስት መቶ ነው ያሉት። ከተከራከሯቸው አኪድ ይቀንሳሉ የተወሰነ። ይሄ የጠሩበት ነው። በቀጣይ ቪዲዮ እስከምንገናኝ አሰላም አለይኩም ወረሐመቱላሂ